የምትገዙት ነገር ሁሉ የሚሸጥ ነው ሄሎ እና ብዙ ሰው እሱ መሸጥ እንደሚችል አስብ መሸጥ ይደብራል አዎ ተማር ተለማመድ ሮበርት ኪዮሳኪ ምን ይላል ቢ ደ ቤስት ሴሊንግ ኤክስ ብዙ ሰው ምርጥ ፕሮዳክት ነው እኔ ምርጥ እንትን አለኝ እኔ ምርጥ ባለሙያ ነኝ እኔ ምርጥ የምሸጠው ነገር አለ እኔ ምርጥ አይዲያ አለኝ እቅድ አለኝ አዎ ሸጣው መሸጥ የሚባል ነገር ማንም መጥቶ አያስተምርህም ዩኒቨርሲቲ እንኳን ብትገቡና ብትማሩ ማርኬቲንግ የሚያስተምራችሁ ሌክቸረር ራሱ ምንም ሸጧል? ለዚህ ኮኖ ግራም ይገባል። ኢንትሮዳክሽን ቱ ቢዝነስ የሚያስተምራችሁ ሰው ቢዝነስ ሰርቶ አያውቅም። ስለዚህ ማን ነው ማስተማር ያለበት? አሁን ራሱ ዩ ማስት ቢ ዩር ኦን ዩኒቨርሲቲ። የራሴ ኮሌጅ የራሴ ዩኒቨርሲቲ መሆን ያስፈልጋል።